የምዕራፉ ትርጉም አልሙዘሚል፣ ተከናናቢው ወይም ተሸፋፋኝው የሚል ትርጉም አለው። ቢስሚላህ ራሕማን ራሒም፣ በአላህ ስም እጅግ በጣም ሩህሩህ፣ እጅግ በጣም አዛኝ በሆነው ነቢዩ ዐለይሂ ሰላቱ ወሰላም ወደ እሳቸው ወሕይና መልእክት በተላለፈ ጊዜ በጣም በመደናገጥ ወደ እናታችን ኸዲጃ በመሄድ ሸፍኑኝ፣ ሸፍኑኝ አከናንቡኝ አከናንቡኝ በማለት ተደብቀው ነበር። ያም የሆነበት ምክንያት ከሚወርደው መልእክት ከባድነትና ከሚወርደው ወሒ በጣም ትልቅነት የተነሳ ነበር። ወየቁሉ ነቢዩ ዓለይሂ ሰላት ወሰላም ነቢዩ ዓለይሂ ሰላቱ ወሰላም የዛን ጊዜ በጣም ይከብዳቸው እንደነበር ይናገራሉ። ምክንያቱም የወሒ ጥንካሬው

ኢላ ቀሊላ፣ የተወሰነች ጊዜን እንጂ ቆም ይላል። ነቢዩ ዐለይሂ ሰላቱ ወሰላም የሌሊቱን ጊዜ ሰላት ሲሰግዱ በሦስት አይነት መልኩ ነበር። አንደኛው የሌሊቱን ግማሽ ይቆማሉ፣ ወይም ደግሞ ትንሽ ቀነስ ነስ አርገው ይቆማሉ፣ ወይም ደግሞ ከግማሹ ከፍ አርገው ይቆሙ ነበር፣ ይሰግዱ ነበር። ሓታ ተተፈጠረ ቀደማሁ፣ እግራቸው እስከሚሰነጠቅ ድረስ ማለት ነው

ከግማሹ መቀነስ ማለት ወደ አንድ ሶስተኛው ማለት ነው። አውዚድ አለይሂ ወረቲሊ ልቁርአን ተርቲለ። አውዚድ ወይም ደግሞ ጨምር፣ አው ወይም ዚድ ጨምር፣ አለይሂ በሱ ላይ ወረቲሊ በዝግታ አንብብ፣ አልቁርአን ቁርአንን፣ ተረቲለን በዝግታ ማንበብን አንብብ ተባሉ። ኢና፣ እኛ ይላል አላህ ራሱል ለማ ተለቅ ሰኑልቂ ዓለይከ ባንተ ላይ እንጥላለን እንልካለን ቀውለን ንግግርን ፈቂላ ከባድ የሆነ ንግግርን ወሕይን ማልክትነው ወዳንተ እንልካለን። ኢላቸዋል አላህ ኢነ ናሽአተ ለይሊ ታዲያ በሌሊት ኮ መቆም ኢነና ሺአ መቆም ኮ አለይሊ በሌሊት ሂየ እሷኮ አሸዱ ወጥአን በጣም የበረታ ነው። አሸድ ነው ወጥአን የቀልብና የሩህ መስማማት በጣም የበረታ ነው። በዛ ጊዜ ከአላህ ጋር ያለን ግንኙነት በጣም ጠንካራ ነው የሚሆነው። ልባችን ሙሉ ለሙሉ አላህን ነው የሚያስበው። ወአቅወሙ ቂለ ወአቅወም ትክክለኛ እና የገጠመ ነው። ቂለን ከንግግር ደረጃ ንግግሮች የማይዘላብዱበት የሌሊት ሰዓት ማለት ሁነኛ ዒባዳ ማድረጊያ ወቅት ነው ይላል። ላ ኢነ ዛሊከ ታዲያ ይህ እኮ ፊነሃሪ በቀንም አለ። በሌሊቱ የዒባዳ ጊዜ እንደሆነ ሁሉ በቀንም ደግሞ አለ። ላንተ አለለ ኢነ ለከ ላንተ አለ። ፊነሃሪ በቀንም አለ። ሰብሐን ጠዊለ ሰብሐን መገለባበጫ፣ ጠዊለን ረዘም ያለ መገለባበጫ መንቀሳቀሻ መዋኛ ላንተ አለልህ ተብለው ነቢዩ ዐለይሂ ሰላቱ ወሰላምን አላህ ይላቸዋል። ወዝኩር ስመ ረቢከ የጌታህን ስም ደግሞ አውሳ። ወተበተል ኢለይህ ተበቲላ፣ ወተበተል ተቋረጥ፣ ኢለይህ ወደሱ ተበቲላ መቋረጥን ከዱንያ ሙሉ ለሙሉ መቋረጥን በመቋረጥ ወደ አላህ ብቻ

ወስቢር ل قሉوን ወصቢር ትግስትን አድርግ። على የቁሉን በሚናገሩት ላይ ትግስትን አድርግ። ወህጅርهም ተዋቸው። ሃጅረን መተውን ጀሚላ ጥሩ የሆነ መተውን ተዋቸው። ከካዲያኖች ጋር አትሁን። ወዘርኒ ተወው። ወዘርኒ ተወውለኔ አልሙከዚቢነ አስተባባዮችን ለኔታዋቸው ኡሊ ናዕመ የጸጋ ባለቤት የሆኑት በዱንያ ላይ እንደፈለጉ የሚሆኑትን ለኔታዋቸው ወመሂልሁም አቆያቸው፣ ቀሊላ የተወሰነን አቆያቸው። ኢነ ለደይና እኛ ዘንድ እኮ አለ አንካለን ቅጣት

አሊማ አሳማሚ የሆነ ቅጣት አለላቸው። ይህ የሚሆነው የውመ ተርጁፉ ልአርዱ ወልጅባሉ የውመ ቀን ነው ተርጁፉ በሚንቀጠቀጥበት ቀን በሚርገፈገፍበት ቀን አልአርዱ ምድር ወልጅባሉ ተራራ ወካነት ልጅባሉ ተራራ በምትሆንበት ጊዜ ከሲበን አሸዋ መሂላ የሚፈስ የሆነ ክምር አሸዋ በሚመስልበት ጊዜ ተራራዎች እንደ አሸዋ ሆነው የሚፈሱበት የሚበተኑበት ቀን ነው። ኢና ታዲያ እኛ ይላል አላህ ራሱን ለማተለቅ አርሰልና ኢለይኩም ወደ እናንተ ኮ ላክንላችሁ ረሱለን መልእክተኛን ነቢዩ ዐለይሂ ሰላት ወሰላምን ሻሂደን አለይኩም በእናንተ ላይ መስካሪ ሲሆኑ ላክናቸው።

መያዝን ወቢላ ብርቱ የሆነ መያዝን ያዝ ነው። ፈከይፈ ተተቁነ ታዲያ እንዴት ነው የምትጠነቀቁት። ፈከይፈ እንዴት ነው ተተቁነ የምትጠነቀቁት፣ ኢንከፈረቱም ከካዳችሁ በኋላ የውመ የጀዓሉ ልዊልዳነ ሺበ የውመ ያንን ቀን የጀዓሉ የሚያደርግን አልዊልዳኑ ልጆችን ሺባ ሸበቶ የሚያረግበትን ያን የቅያማን ቀን ከካዳችሁ በኋላ እንዴት ነው ከእንደዚህ አይነት ቅጣት የምትጠነቀቁት? ከፍራችሁ እንደሆነ አሰማኡ የዛን ጊዜ ደግሞ ሰማይ ሙንፈጢሩን ቢሂ የምትሰነጠቅ ትሆናለች በሱ ላይ ሰማይ የዛን ጊዜ በሱ የምትሰነጠቅ ትሆናለች።

ኢነ ረበከ ያለሙ አነከ ተቆሙ። ኢነ ረበከ ጌታ እኮ ያቃል ያዕለሙ ያቃል አነከ አንተ አላቸው ነቢዩን ተቆሙ የምትቆሙ መሆናችሁን አድና ያነሰን ሚን ሉተይ ከሁለት ሶስተኛው ያነሰ አሌይሊ ከሁለት ሶስተኛው ሌሊት ያነሰ እንደምትቆሙ ያቃል ወኒስፋሁ ግማሽም እንደምትቆሙ ያቃል ወሱሉሰሁ አንድ ሶስተኛውንም እንደምትቆሙ ያቃል ወይ አንድ ሶስተኛውን ወጣኢፈቱን እንዲሁም ቡድኖችም እንደሚቆሙ ያቃል ሚነለዚነ ከነዚያ ማዕክ ካንተጋ ካሉት ሰሓባዎች እንደዚሁ እንደሚቆሙ ያውቃል። አለ አላህ ወላሁ ዩቀዲሩ ለይለ ወነሃር

መዳከም ሊኖር ይችላል። ሌላም ነገር እንደማትችሉ አወቀና ፈታበ ዓለይኩም፣ ለናንተ ተውበታችሁን ተቀበለ፣ ተውበት አረገላችሁ ተቀበላችሁ። ፈቅረኡ ታዲያ አንብቡ፣ ማ ተየሰረ ሚነል ቁርአን ከቁርአን የገራላችሁን አንብቡ። አሊመ፣ አላህ አወቀ፣ አንሰየኩኑ እንደሚኖር እንደሚሆን ሚንኩም ከእናንተ መካከል መረዷ በሽተኛ ሊኖር እንደሚችል ተረዳ። ወአኸሩነ እንዲሁም ደግሞ ሌሎችም እንዳሉ የድሪቡነ የሚንቀሳቀሱ ፊ ልአርዲ በምድር ላይ የሚንቀሳቀሱ እንዳሉ የብተጉነ የሚፈልጉ ሚንፈድልላህ ከአላህ ትሩፋት የሚፈልጉና የሚንቀሳቀሱ እንዳሉ አወቀ አላህ። ወአኸሩነ ሌሎቹ ደግሞ ዩቃትሉነ የሚጋደሉ እንደሆኑ ፊ ሰቢልላሂ በአላህ መንገድ ላይ የሚጋደሉ ሙጃሂዶች እንደሆኑ አወቀ። ታዲያ በማንኛውም ሁኔታ ላይ ብትሆኑ ፈቅረኡ አንብቡ፣ ማ ተየሰረ ምንህ የገራላችሁን ከሱ ከቁርአኑ አንብቡ። ወአቂሙ አሰላ ሰላትንም አቋቁሙ።

ሚን ኸይሪን ከመልካም ነገር ተጂድሁ ታገኙታላችሁ፣ ዒንዳላህ አላህ ዘንድ ታገኙታላችሁ። ሁወ እሱ ደግሞ የዛን ጊዜ ስታገኙት ኸይረን በጣም መልካም ወአዕዘመ በጣም የተለቀ አጅረን ከአጅር አንፃር በጣም የተለቀ ሆኖ ታገኙታላችሁ። ታዲያ ሰው ሆኖ ሚሳሳት የለምና ከተሳሳታችሁ